ሰላም ሰላም እንደምን አላችሁ? ውድ ቤተሰቦቻችን፣ ዛሬም ሰዓታችን ጠብቀን በወሰን ጥበብ እንገኛለን። አዳዲስ ነገሮች ዛሬም ይዘንላችኋል። እስከ ፍጻሜ ከኛ ጋር ቆዩ። እንደተለመደው የሚያማምሩ አልባሳት ይዘንላችሁ መጠናል። ዛሬም እንዴት እንደሚያምር እዩት። ይሄ ልብስ አዲስ ነገር ነው። እጅግ የሚያምር በጣም የሚያምር ዲዛይኑ ለየት ያለው በጣም እጅግ በጣም ቆንጆ የሆነ ለፈለጋችሁት አይነት ፕሮግራም ይሆናል ዝም ማለቱ ዲዛይኑ እጅግ በጣም ቆንጆ ነው። ጥለቱ ግን ዝም ያለ ነው። ለማንኛውም ፕሮግራም ይሆናቸዋል። እጅግ በጣም ቆንጆ ነው። ነጠላው ራሱ አልመጣም። አዲስ ከመሆኑ ነጠላው ገና ሸማኔ ላይ ነው። ፖስት አድርገው አንጣው ኦርደር እስክንቀበል ነጠላው ነጠላው ይመጣል ብየው ነው። እንዴት እንደሚያምር እዩ፣ ቴዲዬ። እጅግ በጣም ዝንጥ ያለ ልብስ ነው። ዋጋው 25 ሺህ ብር ነው። ከወገብ በላይ በምትፈልጉት መልኩ ይሰራል። አንገት አራት ማዕዘን አራት ማዕዘን ስንጥቅ ቪ ከፊት ከኋላ ቪ አይን ቅርጽ የሌለ ነገር የለም። የሌለ ነገር የለም። የምትፈልጉት አይነት ይሰራል። ዋጋው አልቆለት 25 ሺህ ብር። ሁሉም መነኖች ሁለት አይን ናቸው። ይህ ልብስ ደግሞ እንደምታዩት እጅግ በጣም የሚያምር ጥቁር መደብ ኑሯት ከላይ ቢጫ ወርቀዘብ የተሰራ ነው። እጅግ በጣም ተወዳጅ የሆነና የፎቶ ልብስ ነው። እንዴት እንደሚያምርዩት። ሽመናው ደግሞ ጸድት ብሎ የተሸመነ ያልተዝረከረከ፣ እጅግ በጣም ቆንጆ ሆኖ የተሸመነ ሽመና ነው። ነጠለው እንዴት እንደሚያምርዩት። ለአዲስ አመትም ይሆናቸዋል። ካሁን ወርደር አድርጉ። እጅግ በጣም ዝንጥ ያለ ልብስ ነው። ይሄ ልብስ እስከዚህ የሆናለው በጣም ሰፊ ያለው ይሄ በትንሹ ነው። ከዚህ በሚተልቅም አለው። በዚህ እንደዚህ ቆንጆ ሆኖ ተሰርቶ 18 ሺ ብር ነች። እንዴት እንደምታምርዩት ሽመናው ጽድት ያለ ነው። በጣም ጽድት ያለ ሽመና ማለት ነው። ለምትወዱት ሁሉ ይሆናችኋል። ፎቶ አለው። ልብሱን ወዳችሁት እንዴት ይሰራል ካላችሁ ፎቶ እንልክላችኋለን። በምትፈልጉት የአንገት ሳይል ይሰፋል፣ ይጠለፋል። ከናንተ የሚጠበቀው የምትፈልጉትን ልብስ መርጣችሁ ኦርደር ማድረግ ነው። ይሄ ልብስ ደግሞ እንዴት እንደሚያምር እዩት። ዲዛይኑ የሚያምር ነጠላው ራሱ ቆንጆ ነው። ላሸመንበት ለሸማኔ ሳምፕል ሰጥቸው ነው እንጂ በጠባብ ጥለት አድርጌ በጣም ነው የሚያምረው። ነጠለው ራሱ ይሄ ቀሚሱ እንዴት ቆንጆ እንደሆነ እዩት። እጅግ በጣም የሚያምር ከላይ ምንድነው የሚባሉ የተወሰወሱ የተወሰወሱ ክሮቹ ናቸው። እንዴት እንደሚያምር ዲዛይኑ እጅግ በጣም ዝንጥ ያለ ልብስ ነው። በጣም ቆንጆ ነው። እዩት እንዴት እንደሆነ በምትፈልጉት መልኩ ይሰራል መነኑ ሁለት ሁለታይን መነነው የታወቀ ነው። ዋጋው ደግሞ ተመጣጣኝ ነው። ይሄ ልብስ አልቆለት አስራሰባት ሺህ ብር ነው ዋጋው። አስተያየት አለው። ክረምት ሲመጣ ልብስ አስተያየት ያደርጋል። ከነገራችን ላይ አሁን ውሰዱ፣ እንዴት እንደሚያምር እዩት። ይሄ ምናልባት ወደ አዲስ አመት ጠጋ ሲል ሊጨምር ይችላል። በዛ ሰዓት የሚፈለግ አይነት ከለር ስለሆነ ትንሽ ሊጨምር ይችላል። ከዚህ በኋላ ሰርግ ያላችሁ ሰዎች እንደዚህ አይነት ከለር ምርጫችሁ ይሁን፣ ለምን ወቅቱ ቢጫ ነገር የሚለበስበት ነው። አሁን በጣም የሚያምር ልብስ ነው። ኦርደር አርጉት። ይህ ልብስ ደግሞ እንዴት እንደሚያምር የሚያምር ግሪን ከለር ነው። ግሪን ከለር ለምትወዱ ሁሉ ይሆናቸዋል። ይሄ ልብስ በጠባብ ጥለት ነበር የሚታወቀው ከስተመሬ በሰፊ ጥለት አድርገሽ ከፊት ለፊቱ ተቀናሽ አድርገሽ ወርታች እንዲጠለፍ አድርጊልኝ ብላን የሰራውላት እንዴት እንደሚያምር እዩት። በተሰራልች ላሳያችሁ። አያችሁት እንዴት እንደሚያምር እጅግ በጣም ነው የሚያምረው። ከኋላው ሰፊ ነው። ከኋላው እንደዚህ ነው። ለወራጅም የሆነ ነው። አያችሁት እንዴት እንደሚያምር። ከፊት ለፊቱ አጭር ነው። በምትፈልጉት መልኩ ይሰራል። ከፈለጋችሁ በዙሪያም ትችላላችሁ። ዙሪያ ማድርጋችሁ መሰራት ይችላል። እንደዚህም ያምራል። በከስተመር ፍላጎት መሰረት ነው የተሰራው። እንደዚህ ኦርደር አድርጉት። ይሄ የራሴ ሽመና ነው። ማለትም ዲዛይኑ የተለመደ ነው። ሽመናው ግን እንደዚህ አድርጌ ያሸመንኩት እኔ ነኝ። በጣም ቆንጆ ነው። ነጠለው ላሳያችሁ። አያችሁት እንዴት እንደሚያምር። በጣም ነው የሚያምረው። እጅግ በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት 25 ሺህ ብር ነው። ወርታሽ፣ ወራጅ ተጠልፎ፣ ከፈለጋችሁ በዙሪያም አድርገን እንሰራላቸዋለን። ከፈለጋችሁ እንደዚህ በተቀናሽ ወርታሽ፣ ተጠልፎ እንደተለመደ ቆንጆ አድርገን እንልክላችኋለን። ይህ ልብስ ደግሞ እጅግ በጣም ጥንታዊ የሆነ ተወዳጅ ልብስ የማያልፍበት ልብስ ነው። ጥንድ ድርብ ይባላል። እንዴት እንደሚያምር ዩት። በዚህ ከለር አልተለመደም። አሁንም ይሄንም ከስተመሮች ከለሩን አስቀይረውኝ ነው። እጅግ በጣም የሚያምር ከለር ነው። ምን ከለር ነው የሚባለው? ብሉ ነው ብሉ ነገሩ ደመቅ ብሉ ነገሩ ደመቅ ያለ ነው እጅግ በጣም ነው የሚያምረው። እንዴት እንደሚያምር ዩት። ይሄ ከስተመር ነው ያስቀየራኝ። የተለመደው ከለር ይሄ ነው። በዚህ ከለር ሁሉም ሰው ያውቀዋል። ነባሩ ይሄ ነው ነባሩ ይሄ ነው። ግን የማያልፍበት ጥለት ነው በቃ አሁን ድረስ በውድ የሚሸጥ ልብስ ነው። የሚገርማችሁ እንዴት እንደሚያምር ዩት። በጣም ቆንጆ ልብስ ነው። በዚህ ማለላችሁ በዚህ ማለላችሁ በዚህ አልቆለት 16 ሺህ ብር ነው። በዚህኛው ግን አልቆለት ትንሽ ወደድ ይላል። ወደድ የሚልበት ምክንያት ከለር ቀይረና የሰራ ነው። ከለር ለመቀየር ደግሞ የሚችል ሸማኔ ማግኘት አለበት። እነሱም እንደዚህ ከለር ቀይሩ ሲባሉ በውድ ነው የሚሸምኑት። ይሄኛው 25 ሺህ ብር ነው። እንዴት እንደሚያምሩት በምትፈልጉት መልኩ ይሰፋል፣ ይጠለፋል። በጣም ቆንጆ ልብስ ነው። ይሄ ልብስ ደግሞ እጅግ በጣም የሚያምር ለሙሽራ እናት ቢሆን ደግሞ እጅግ በጣም ቆንጆ ልብስ ነው። ለእናት ቢሆን ድምቅ ያደርጋል። ሻይን ያለው ልብስ ነው። ሻይኑ ደግሞ እጅግ በጣም የሚያምር የከለር አገባቡ የሚያምር በጣም ቆንጆ ልብስ ነው። በአምስት አር በስድስት አርብን ሰርተነዋል፣ ግን በአራት አርብ ነው። በአራት አርብ ሲሰራ እጅግ በጣም ቆንጆ ነው። ዋጋው አልቆለት አስራ ሰባት ሺህ ብር ነው። አንገቱን ስታይል እንደፈለጋችሁ ማዘዝ ትችላላችሁ። ለጥልፍ ብዙ ስለማይመች ልብሱ በጠባብ ቢሆን ያምራል። አንዳንድ ልብሶች ለጥልፍ ደመቅ ይላሉ። ለጥልፍ ደመቅ የሚሉትን ልብሶችን ደግሞ የአንገቱን ጥልፍ ትንሽ ማድረግ አለብን። ስለዚህ አሳንሶን የሚጠለፈው ይሄ ልብስ በሰፊ ከተጠለፈ ብዙ አያምርም። ማለትም ጥልፉ ይደምቃል ነው እንጂ ይጠለፋል። ስለዚህ በትንሽ ነገር ተጠልፎ ቆንጆ ሆኖ ይሰራላቸዋል። እነመጠለው እስከ ሁለት ሜትር ከሰላሳ ይሆናል። ይህም የኦርደር ልብስ ነው። ለሙሽራ እናት ነው እየሰራሁላት ያለ በጣም ነው የሚያምረው። ኦርደር አርጉት እናቶች የዘንጡልኝ ይሄ ልብስ ደግሞ እንዴት እንደሚያምርዩት በጣም ቆንጆ ከለር፣ ቆንጆ ልብስ፣ ቆንጆ ዲዛይን ለእናቶች ቢሆን የሚያምር ይሄ ለእናቶች ቢሆን በጣም ቆንጆ ነው ። ዲዛይኑም ረጋ ያለ ልብስ ነው። ረጋ ያለ ልብስ ነው፣ በጣም ቆንጆ ልብስ ነው ማሚዎችዬ። ምርቀን አላችሁ፣ ሰርግ አላችሁ፣ ጥሪ አላችሁ፣ ዝንጥላችሁ በየሄዳችሁበት ሉ ዝንጥበሉ። እንዴት እንደሚያምር እዩት። በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት አስራ ስምንት ሺ ብር ነው። ውድ የነበረ ልብስ ነው፣ አሁን ትንሽ አስተያየት አድርጎ ነው። እንዴት ቆንጆ እንደሆነ እዩት። አያችሁት? ይሄ እውነት የእናት ልብስ በቃ። በጣም ቆንጆ ነው። በጣም ነው የሚያምር ከለሩ። ይሄንም ኦርደር አድርጉት። ነጠላው እስከ 2 ሜትር ከ50 ይሆናል። ራሴ ስላሸመንኩት በጣም ትልቅ ነው። ነጠላውን አሸምኜ አሰራላችኋለሁ። ከለር መቀየር ካለብን ጊዜ ካላችሁ ከለር ይቀየርላችኋል። ሰርተን እንልክላችኋለን። ይህ ልብስ ደግሞ አዲስ ልብስ ነው። እንዴት እንደሚያምር እዩት። ለሙሽራ እናት መሆን ይችላል። ለወጣትም ለሁሉም መሆን ይችላል። ከለሩ እጅግ በጣም የሚያምር ቢጫ ነው። በጣም ቆንጆ ልብስ ነው። ከላይ ያሉት ከለሮች ደግሞ ቆንጆ ናቸው። እንዴት እንደሚያምር እዩት። ሰፊ ጥለት ነው። አቀማመጣቸው እጅግ በጣም ያምራል። በምትፈልጉት መልኩ ይሰፋል፣ ይጠለፋል። እንደተለመደው መነናችን ጽድት ያለ ሁለት አይን መነን ነው። ከታች መነን እንደርበል ነው። ላስቲኩ ፍሪ ሳይዝ ነው። እንደምትፈልጉት ያንገቱን እስክ ስታይል ደግሞ በምትፈልጉት መልኩ ይሰፋል፣ ይጠለፋል። እዩት እንዴት ቆንጆ እንደሆነ። ይሄ አዲስ ዲዛይን ነው። አዲስ ሽመና ነው። ነጠላው እንዴት እንደሚያምር እዩት። ነጠላውን ላሳያችሁ ብዬ ነው። በጣም ቆንጆ ነው። ቢጫ ነገርም ድምቅ ያደርጋል ሁሉንም ሰው ቀይም ሰው ጠይም ሰው ጠቆር ከለርም ያለው ሰው ሁሉንም ደምቅ ያደርጋል። ስለዚህ ለአዲስ አመት ለምትፈልጉትም ይሆናቸዋል። ለሰርግ ፕሮግራም ላላችሁም ከዚህ በኋላ ከሰኔ በኋላ ያለ ለሰርግ ፕሮግራም ቢጫ ነገር ብታረጉ ዝንጥ ያደርጋቸዋል። እንዴት እንደሚያምርዩት ወርቅ ብታረጉበት ወርቅ ከሌላ አርቲፊሻል ወርቅ ሞልቷል። ዛሬ የማይለቁ እውነቴ ነው። መዘነጥ ብቻ ነው። ስለዚህ ዝንጥ በሉ ማሚዎች። እንዴት እንደሚያምርዩት ወጋል ቆለት 25000 ብር ነው። ኦርደር አርጉት። ይህ ልብስ ደግሞ እንዴት እንደሚያምር እዩት። እጅግ በጣም ቆንጆ፣ ካሁን በፊትም ፖስት አድርገን ነበር፣ ከአንድ ወር ምናምን በፊት በጣም ነው የሚያምረው። እጅግ በጣም ቆንጆ ነው። ለሙሽራናት ብታረጉትም ለሙሽራ ቢሆንም እጅግ በጣም የሚያምር ልብስ ነው። ቆንጆ ሸማኔ የሸመነው ልብስ ነው። የአንገቱን ስታይል በምትፈልጉት መልኩ ይሰፋል፣ ይጠለፈ። ሁለት ከለር አለው። ምናልባት አንደኛውን ከለር ካለፈው ቪዲዮ ታገኙታላችሁ፣ በተሰራም በብትንም አሳይተነዋል። የሆነ እርሳስ ከለር ነገር ነው። በዛ ከለርም ነገር ያምራል። በዚህ በአቮካዶ ከለሩም እጅግ በጣም የሚያምር ልብስ ነው። ቆንጆ ሸማኔ ነው የሚሸምነው። መነኑ ሁለት አይነት ነው። ጽድት ያለ ነጠለው ትልቅ ነው። ግማሽ ቀሚስ በለው እንዴ! በጣም ትልቅ ነው። እንዴት እንደሚያምር እዩት። በጣም ቆንጆ ልብስ ነው። ነጠለው በጣም ትልቅ ነው። በትእዛዝ ነው የሚሸመን። ብዙ ጊዜ እንደዚህ አይነት ልብሶች ለሙሽራ እናት እጅግ በጣም በጣም ያዘንጣቸዋል። ሙሽሮች እናታችሁን አዘንጡ፣ አዘንጡ፣ በደንብ አዘንጡ። ከእናንተ በላይ ነው መዘነጥ ያለባቸው እናቶች። እውነት እናት ስትዘንጥ ነው የሚያምረው። አንተ ዘንጠ እናት ክሬቪስ ነው፣ ዋጋ የለው። ስለዚህ እናቶች የዝንጥበሉ በሉ። ዋጋው አልቆለት 38 ሺህ ብር ነው። እንዴት እንደሚያምርዩት በጣም ቆንጆ ልብስ ነው። ከፈለጋችሁ በእጅ ጥልፍ፣ ፈለጋችሁ በማሽን ጥልፍ። የእጅ ጥልፍ ሲሆን የተወሰነ ያስጨምራል። በምትፈልጉት መልኩ ኦርደር ማድረግ ትችላላችሁ። ይህ ልብስ ደግሞ እንዴት እንደሚያምርዩት የሚያምር ግሪ ወይም የተቀቀለ ጎመን፣ የተቀቀለ ጎመን የመሰለ ነው። እንዴት እንደሚያምርዩት እጅግ በጣም ነው የምታምረው። አዲስ ልብስ ነች፣ አዲስ ዲዛይን ነች። ሸማኔው አምጦልኝ ወድጆ የተቀበልኩት ነው። አዲስ ነገር ሞክር ብየ ነው ያመጣው። በጣም ያምራል። ከታች ጎመን፣ የጥቁር ጎመን ከላይ ቢጫ ወርቀ ጽምን ያለው የከለር አገባቡ እጅግ በጣም ነው የሚያምረው። ነጠላው እንዴት እንደሚያምር እዩት። ነጠላው እስከ ሁለት ሜትር ከሀያ ይሆናል። በጣም በጣም ነው የምታምረው። ዋጋው አልቆላት አስራ ስድስት ሺ ብር ነች። በጣም ቆንጆ ልብስ ነች። አዲስም ነገር ነች። ለግሩፕም ይሆናቸዋል። ከፈለጋችሁ ከለሩን ቀይ በቢጫ ከፈለጋችሁ የፈለጋችሁትን ከለር መቀየር ይችላለሁ። የራሴ ሸማኔ ስለሆነ የራሴ ሸማኔ ሲሆን ከለር ቀይር ማለት ብቻ ነው። ሽመናውን አንዴ ከቻሉት በኋላ ከለር መቀየር ቀላል ነው። ለአዲስ ሸማኔ ይህን ሳምፕል ብሰጠው ግን እስኪያጠነው ድረስ ልብሱን ቶሎ አይሸምነው። ስለዚህ የራሴ ሸማኔ ስለሆነ በምትፈልጉት ከለር አሸምንላችኋለሁ። ኦርደር አርጉት። ይህ ልብስ እንዴት እንደሚያምር እዩት። የበለጠ ለአዲስ አመት ይሆናል። በጣም ቆንጆ ልብስ ነው። ይህም ሸማኔ ሸምኖ ያመጣልኝ ነው። ጸድት ያለ ልብስ ነው። በጣም እጅግ በጣም ነው የሚያምር። የፎቶ ልብስ ነው። እንደፈለጋችሁ ሆኖ ይሰፋል፣ ይጠለፋል። ለአዲስ አመት ካሁኑ ኦርደር አድርጉ እያልኩ ነው። እኔ ለምን ፋ ብለት ትሰራለህ? ቆንጆ ሆኖ ይመጣላል። ጥልፊያ ጥልፊያ የሌለው ማለት ነው። ለሰርግም ከአንድ ላይ ብትለብሱት ብር ትፍክ ትትላላችሁ። በጣም ቆንጆ ልብስ ነው። እንዴት እንደሚያምር ነጠላው ደግሞ በጣም ቆንጆ ነው። ነጠላው ደግሞ እንዴት እንደሚያምር እዩት። እጅግ በጣም ቆንጆ ልብስ ነው። ዋጋው አልቆለት 16 ብር ነው። አዲስ አመት ሳይመጣ ኦርደር አድርጉት። አዲስ አመት ከመጣ ይሄ ልብስ 18 20 ሺህ ይገባል፣ ይጨምራል፣ ይፈለጋል። በዛ ሰዓት ሁሉም ሰው ፈላጊ ነው፣ ሁሉም ሰው ሰሪ ነው። ሸማኔ ደግሞ ተፈለገ። ይሄ ልብስ ካልከው ዋጋውን ጨምር፣ ሳት ወዶ በግድ ትገዛዋለህ አንተም። ስለዚህ ካሁኑ ኦርደር አድርጉት። እንዴት እንደሚያምር እዩት። በጣም ቆንጆ ልብስ ነው። የአንገቱን ስታይል በምትፈልጉት መልኩ ይሰፋል፣ ይጠለፋል። የምትፈልጉትን ልብስ ላኩልን ቆንጆ አድርገን ሰርተን እንልክላችኋለን። ይቺ ልብስ ደግሞ እንዴት እንደምታምር እያትሄድዬ ጠበብ ያለች ግን ቆንጆ ልብስ በቃ ስትነካcl ደስ የምትል አይነት ልብስ ነች። ፈርጥ ነች። የከለር አገባቡ ያምራል። ይሄ ልብስ በሰፊ ማለው በጠባቦች አሸምኘው ነው። እንዴት እንደምታምር በጣም ነው የምታምረው። ይሄን በቤተሰብም ከፈለጋችሁ በግሩፕም ከፈለጋችሁ ብቻችሁ መልበስ ከፈለጋችሁ ከለሩን ከወደዳችሁት ኦርደር አርጉት። የአርቡ ስፋት እራሱ የሚገርም ነው። በጣም ቆንጆ ነው። የነጠላ ሳይዟ ደግሞ እንዴት ቆንጆ እንደሆነች እያት። ነጠሏ ነች በጣም ነው የምታምረው። ነጠሏ በአንድ መደብ ነች። እንደ ቀጭን ጥለት ነች። እጅግ በጣም ቆንጆ ልብስ ነች። እችም ደግሞ የራሴ ሸማኔ ነው ያመጣው። ነጠሎ ትልቅ ነው። ነጠሎ እስከ ሁለት ሜትር ካህ ይሆናቸዋል። ለቤተ ክርስቲያን ለምትፈልጉ ይሆናቸዋል። ያው ለቤተ ክርስቲያን ነጠላ ትልቅ ስለሚያስፈልግ ነው። እንዴት እንደሚያምር እንዲሁም ቀለል ላለ ፕሮግራም ልደት ላላችሁ ዋጋው አልቆለት 14 ሺ ብር ነው። ኦርደር አርጉት። ይህ ልብስ እንዴት እንደሚያምር እዩት። እጅግ በጣም የምታምር ልብስ ናት። ቤቱ ላይ ያለች ልብስ ናት። እጅግ በጣም እየተሸጠች ያለች ቆንጆ ልብስ ነች። በጠባብ ነች። ሁለት ከለር ነው ያለው አንድ ግሪን አለው አንዲህ ያለው እንዴት እንደሚያምር ይሁት። በግሪን በዚሁ አሁን በፊት ፖስት አድርገው የሸጥኩት ነው። ግን አሁንም ልብሱ ተወዳጅ ልብስ ስለሆነ በጣም ብዙ ሰው ስለሚወደው በምትፈልጉት መልኩ ኦርደር አርጉት ለማለት ነው። አሁን በፊት ካለ ቪዲዮም አይታችሁታል። እንዴት እንደሚያምር ይሁት። ዋጋው 14 14 ሺህ ብር ነው። ጽድት ብሎ የተሸመነ ነው። ሽመነው እንዴት እንደሚያምር ነጠለው ትልቅ ነው። ይሄ የወሰን ልብስ ነው ነው በጣም ነው እውነት ነው የሚያምረው። ከፈልጋችሁ በቀኝ ከፈልጋችሁ በግሪን በምትፈልጉት መልኩ ኦርደር ማድረግ ትችላላችሁ። ዋጋው አልቆለት 14 ሺህ ብር። ይህ ልብስ እጅግ በጣም ተወዳጅ ልብስ ነው። ካሁን በፊትም በተሰራ ልብስ ፖስት አድርጌዋለሁ። ካየኸው ግን የተሰራው ልብስ ላይ እቺ ነገር ትቀይራለች። ፒንኳ ነገር ትንሽ ቀየር ያለች ናት። ከዛኛው ሌላ ከለር ነው። ከዚ ጋር ደግሞ ፒንክ ከለር ገብቶበት ነው። እንዴት እንደሚያምር በጣም ቆንጆ ልብስ ነው። ይሄ ለሙሽራ እናትም ለሙሽራም ይሆናቸዋል። በጣም ቆንጆ ነው የከለር አገባቡ ሆነ አበባው። ለሙስሊም እህቶችም ይሆናቸዋል መስቀል ስለሌለው ለእናንተ መሆን ይችላል። ያንገቱን ስታይል በምትፈልጉት መልኩ ይሰፋል ይጠለፋል። ዋጋው አልቁለት ምስ ሽብር ነው። ነጠላው እንዴት እንደሚያምር ዩት እጅግ በጣም ነው የሚያምረው ነጠላው። ፒንክ ከለሩ ከተለመደው ትንሽ ወጣ ያለ ነው። ያኛው ትንሽ ፈዘዝ ያለ ከለር ነው። ይሄኛው ደግሞ ፈካ ያለ ከለር ነው። በጣም ነው የሚያምረው። የነጠላው ስፋት ደግሞ እስከ ሁለት ሜትር ከሰላሳ በላይ ይሆናል። ሁለት ሜትር ከሰላሳ አካባቢ ይሆናል። እጅግ በጣም ነው የሚያዘንጣችሁ። ሰርግ ያለባችሁ እናቶች፣ ልጃችሁን የምትደሩ፣ ግራጁዌሽን ያላችሁ አላበቀም፣ ግራጁዌሽኑ ዋለ ገና ነው። ስለዚህ የምትፈልጉትን መርጣችሁ እርዳራ አድርጎት። በሰዓቱ ሰርተን እናደርስላቸዋለን። ይህ ልብስ እንዴት እንደሚያምር እዩት። እጅግ በጣም ነው የሚያምረው ቢጫ በቡንኝ ወይም በቸኮሌት ከለር ነው። እንዲሁም ቢጫ ወርቀዘብ አለው። ቢጫ ሰባ ቢጫ ወርቀዘብና ቸኮሌት ከለር ነው። በጣም ቆንጆ ሆኖ የተሸመነ ነው። አንዳንድ ልብሶች ራሱ ስታሸምናቸው በጣም ጽድት ይላሉ። የተከሰከሰ ምናምን የላቸውም እዚህ ላይ ላዩ ላይ እና ይህም ራሴ ስላሸመንኩት እጅግ በጣም የሚያምር ልብስ ነው። ለአዲስ ዓመትም የሚሆን አይነት ልብስ ነው። እንዲሁም እንዲሁ በግሩፕ ለብሱትም ብቻችሁ የምትለብሱትም በጣም ነው የሚያምረው። ልብሱን ከወደዳችሁት ፎቶውን ይዛችሁ ኦርደር ማድረግ ነው። በጣም ነው የሚያምረው። አስራ አምስት ሺ ብር ነው ዋጋው። ማስተየት ያለው ነው። ሁለት ሀይል መነን ነው። ነጠለው እስከ ሁለት ሜትር ከሀይ አካባቢ ይሆናል። አንገቱን ስታይል በምትፈልጉት መልኩ አሁንም ይሰፋል ይጠለፋል ። ሁሉም ልብስ በምትፈልጉት መልኩ ነው የሚሰፋው የሚጠለፈው። በሰውነት ቅርጽ ልክ ማድረግ ከፈለጋችሁ ትችላላችሁ። ሹራብ ስራ ከፈለጋችሁ ማድረግ ትችላላችሁ። እጅ እያጓጉል እጅ የሙሉ መብታችሁ። ቸኮሌት ከለሩ ደግሞ ቢጫው አፍክቶታል፣ በጣም ነው የሚያምረው። ኦርደር አድርጉት። ይሄ ልብስ ተወዳጅ ልብስ ነው፣ የማያልፍባቸው አይነት ልብስ ከሆነው መካከል አንዱ ነው። እጅግ በጣም የሚያምር ነው። የሆነች አርቲስት ለበሰችው፣ ሀናን ታሪክ ላይ ገብታችሁ ብታየት ፖስት ነው ታገኙታላችሁ። እጅግ በጣም የሚያምር ልብስ ነው። ሁሌ ኦርደር እንዳደረጋለን እንሰራዋለን እንጂ ፖስታ አድርጌው አለቅም። ግን ሰው ይሄን ያክል ፍላጎት ካለው በተደጋጋሚ ፎቶን ሚልክልኝ ከሆነ እስኪ ማድረግ እዩት ፖስት ግዴታ ነውና እስኪ ደሞ እዩት እንዴት እንደሚያምር ይሄ ለሙሽራ እናትም ይሆናል ለግሩፕም ይሆናል እጅግ በጣም የሚያምር ነው ይሄ ልብስ ኦርጅናል አለው ፌክ አለው ልብስ ከነገራችን ላይ ኦርጅናል አለው ፌክ አለው በሱ አትሸወዱ እሱን ያዙ እሱ ልብስ አሁን ከአንደኛ ሁለተኛ ብቻ አይደለም ሶስተኛ አራተኛ ሁሉ አለ በቃ ተመሳስሎ ተመሳስሎ ተመሳስሎ በጣም ነው የሚሸመን በጣም በቅናሽ ይሸጣል የሚለብሱት እነሱ ያውቃሉ እንግዲህ አው እነሱ ያውቃሉ ከኛ ይልቅ ያውቃሉ በደንብ በርግጥ እንዴት እንደሚያምር እዩት መነኑ ሁለት አይን መነኑ አርቡ ሰፊ ነው ዲዛይኑ ቀልብ ትክክል የወጣ ነው ይሄ ዲዛይን። መሀል ላይ ያሉት ዲዛይኖች በትክክል ያልወጡ ናቸው፣ ሁለተኞቹ፣ ሶስተኞቹ። ይሄ ትክክለኛው ዲዛይን ነው። እንዴት እንደሚያምርዩት መነኑ በጣም ቆንጆ ነው። ዋጋው አልቆለት አስራ ስምንት ሺ ብር ነው። ከፈለገ እንደ ፎቶ ወጣት ከሆኑ እንደ ፎቶ ቢሰራ ያምራል። እናት ለሆኑ ደግሞ በምትፈልጉት ስታይል ክብ፣ አራት ማዕዘን እንደፈለጋችሁ ይሰራል። የፎቶ ልብስ ነው። እንዴት እንደሚያምር ዩት። በጣም ነው የሚያምረው። ይሄ ለሙሽራ እናትም ይሆናል። ለፕሮግራም የሚሆናቸዋል። በእያላችሁበት እናደርሳለን። ይሄ ልብስ ደግሞ በሌላ ከለር ይታወቃል። ከአሁን በፊት በግሪን ሰርተነዋል። የሆነ ምን አይነት ከለር ነው? ፐርፕል አይነት ከለር ፎቶ ላይ አለ፣ ያውቁታል። በሌላ ከለር የተለመደ ነው። በዚህ ከለር ደግሞ እንደገና አሸምና ነው። ከለሩን ቀየር አድርገን እየተዘጋጃችሁ ነው። አይገርምም? ሳናስበው ሸማኔ ተዘጋጅ ስላልኩት እንዴት እንደሚያምርዩት እጅግ በጣም ነው የሚያምረው። የአንገቱን ስታይል በምትፈልጉት መልኩ ይሰፋል ይጠለፋል። ወርዱ ራሱ ስፋቱን ታዩታላችሁ። ወርዱ ራሱ ሰፊ ነው፣ በጣም ነው የሚያምረው። አራት ሲሆን በቃ፣ አራት ሲሆን በቃ፣ በጣም ዘንከት ዘንከት ነው የሚያደርጋችሁ። መነኑ ሁለት አይን መነን ነው፣ እጅግ በጣም ጸድት ያለ መነን ነው። ሁሉም መነኖች ከነገራችን ላይ ቆንጆ ን አሁን ያረባ መነን የሚገዛም ሰው የለም። እኛ ማን ይዝም ማለትም ማይገዙም እናንተም ማትይዝ እኛ ማን ይዝ ለምን ብለን እንይዛለን። ቆንጆ ነገር እያለ ያረባል ማን ለምን እንይዛለን። ጥሩ ነገር ነው የምንገዛው። እንዴት እንደሚያምር እዩት። ዋጋው አልቆለት 15 ሺ ብር ነው። የአንገቱን ስታይል በምትፈልጉት መልኩ ይሰፋል ይጠለፋል። ይሄ ልብስ በሌላ ከለር ነው። በዚህ ከለር ገበያ ላይ ስለሌለ ብዙ ጊዜ ኦርደር ብታረጉት ከወደዳችሁት እናሸምነዋለን። መሸመን ጊዜ ይፈልጋል። ይሄን ልብስ ለመሸመን በትንሹ 15 ቀን ይጨርሳል፣ ሲሰፋ ሲጠለፍ እዛ በላይ ይጨርሳል። ስለዚህ ልብሱን ከወደዳችሁት ከአሁኑ ኦርደር አድርጉት። እኛ ማሸመናችን እንቀጥላለን ማለት ነው። ይሄ ልብስ ደግሞ እንዴት እንደሚያምር የሚያምር ግሪ ልብስ ነው። ለሙሽራና ሰርቼላት ማለት ነው። ፎቶ ልካለኝ እንዴት እንደሚያምር ስራሽን እዩ ያልች እመቤቴ። ግን ስትወስደው እያማረረች ነበር። ይወስድሽ አንድ አንድ ሰው እኮ ምናምን እያለች ከሰርጉ የሚባላ ልብስ እንዴት ሁሉ ሰው እንደወደደው እንዴት እንዳማረብኝ እያለች እስከ ልጇ ድረስ ፎቶ ላከችልኝ እና አንዳንድ ሰው እንደዛ ነው ከነገራችን ላይ መጀመሪያ እዚህ ስለኩት ይነጫነጫሉ የሰርጉ ቀን ምናምን ሹርባ ሰርተ ጫማ ቆንጆ አድርገ ፊት ምናምን ስትለብሰው እንደዛ ነው የአበሻ ልብስ የሚፈልገው ከነገራችን ላይ ሲሊፐር ጫማ ለብሰህ ክትት ካረከው ምንም አያምርም በተለይ እንደኛ ወፈር ላለ ሰው እንትን አይልም ስለዚህ በንጣችሁ ጫማ አድርጋችሁ ምናምን ስትለብሱት እንደሚያምር ይሄ ልብስ ደግሞ የሚያምር ግሪን ከለር ነው እጅግ በጣም ተወዳጅ ልብስ ነው። ከአሁን በፊትም ሰርተነዋል። እና ደግሞ ሙሽራ ናት እሷ ወደድኩት ካለች በኋላ እንዲሁም ሁን ፖስት ላድርገው የወጡት ለብሰው እንዴት እንዳማረባት ማርያምን፣ እጅግ በጣም ያማረባት እንዴት ቆንጆ እንደሆነ ዩት። እጅግ በጣም ተወዳጅ ልብስ ነው። በጣም ነው የሚያምረው። ሀያ ሺህ ብር ነው። በዛ ላይ ዋጋው ተመጣጣኝ ነው። ይህ ልብስ ደግሞ እንዴት እንደሚያምር ማምይ ይሆናሻል። አንቺ አዲስ ዓመትን ደመቅ በይበት። እስከ ልጆችሽ ድረስ እስከ ልጅ ልጆችሽ ድረስ ከነቤተሰብሽ ደመቅ በይ። እንዴት እንደሚያምር እዩት። እናት ለብሳ ቁጭ ስትል ደስ አይልም? ቤስት ገባ ዝንጥ ብላ ያበሻ ልብሷን ለብሳ ከቤተክርስቲያን ስትመለስ፣ እንዲሁም ሌላ ሃይማኖት ቢኖራችሁ እናት እናት ነው እና የፈለገችውን እንደዚ ያበሻ ልብስ ለብሳ ቁጭ ላ ስታገኘ ደስ ይላላ። ስለዚህ ለእናቶቻችሁ ኦርደር አድርጉት። ይሄም እንዴት እንደሚያምር እዩት። የሚያምር ቢጫ ከለር ነው ለአዲስ አመት እጅግ በጣም ይሁም የሆን ነው። አዲስ አመትን ቄጠማ ጎዝጉዟችሁ፣ ቢጫ ልብሳችሁን ለብሳችሁ፣ ቢጫ አበባችሁን በትናችሁ፣ ቢጫ አበባ የኛ የኢትዮጵያ አበባ ባይ እንቁጣጣሽ ባይኖር እንኳ ቢጫ በ አበባ አበባ እሱን ብትናርጋቸው በቃ አዲስ አመት የሁሉም ነው፣ የማንኛውም ሃይማኖት የማንኛውም ኢትዮጵያ የሆነ የሰው ልጅ ሁሉ ነው። ስለዚህ ለአዲስ አመት ከሆኑ ኦርደር አርጎ ሙስሊም ይል ክርስቲያን አይል ፕሮቴስታንት ይል ማንኛውም ሰው ስለሆነ የሚለብሰው አዲስ አመትን ካሁኑ ኦርደር አርጉን፣ እኛ ደግሞ አሳምረን እንለክላችኋለን። በጣም ቆንጆ ነው። እንዴት እንደሚያምር እዩት። ነጠላውን እዩት እንዴት እንደሚያምር ነጠላው። ትልቅ ነጠላ ነው፣ እስከ ሁለት ሜትር ከ ይሆናል። እጅግ በጣም የሚያምር ልብስ ነው። ይሄንም ተሸምኖ ነው ካሁን እዛዙኝ እንዳሸመንላችሁ ዋጋው አልቆለት ይሄ 20 ብር ነው። ካሁኑ ኦርደር አርጉት። እኛ ቆንጆ አርገን ሰርተን እንልክላቸዋለን። ይህ ልብስ ደግሞ እንዴት ቆንጆ እንደሆነ እዩት። ኦሬንጅ ከለር ለምትወዱ ደንበኞቹ ይሆናል። ኦሬንጅ ከለር ይሄ ምንድን ነው የሚባለው? እኔ የከለር ነገር ያስቸግረኛል። እንደው እንዲህ የሐበሻ ቀሚስ የሸጥ ከለር አለ መወቃ አይደብርም። አይ ቁጥር ነው ብለሽኛል። ባዛ በቁጥር የምናውቀው ብዙ ጊዜ እና እንዴት እንደሚያምር ዩት። የሚያምር ከለር፣ የሚያምር ዲዛይን ያለው ልብስ ነው። ለሙሽራናትም እንዴው መልበስ ለሚፈልጉ ሁሉ፣ ክርስትና ላላችሁ ሁሉ ይሆናቸዋል። አሁን ያለ ምክንያት ነው የሐበሻ ቀሚስ የሚለበሰው። ፋሽን የሐበሻ ቀሚስ ነው፣ የሚያዘነጥ የሐበሻ ቀሚስ ነው። ከለሮቹ ሆነ ዲዛይኑ በጣም ነው የሚያምረው። ዋጋው አልቆለት ሀያ ሺህ ብር ነው። በፋሚሊ ብትለብሱትም ያምራል። አሁን በፋሚሊ ሲለበስ ያምራል። አባት፣ እናት፣ ልጅ ነጠላዋ ደግሞ እንዴት እንደምታመሩ ያት እጅግ በጣም ቁልጭ ያለች ነጠላ ነች። በትንሿ ዲዛይን በአንዷ የወጣች በጣም ነው የምታምር በዚህ ልክ አንገት እንደዚህ ብንጠልፍላችሁ ያምራል። ከፈለጋችሁ አምለሰት፣ ከፈለጋችሁ አራት ማዕዘን ስንጥቅ፣ ከፈለጋችሁ ቪ፣ ከፈለጋችሁ አይንቅድ፣ ማንሰራው ነገር የለንም። ያበሻ ልብስ ማንሰራው ነገር የለንም። እንደዚህ የሽመና ልብስ ሳይሆን የሲንጀር የሙሽራ ልብስ ደግሞ እንደፈለጋችሁ ከሱፍ ኮት ጋር አድርገን በጣም ከነገራችን ላይ ሳይቀረጽ የሚወጡ ብዙ ልብሶች ስላሉ ነው እንጂ ይሰራል፣ የሲንጀር ልብስ የሙሽራ ልብስ። ስለዚህ ኦርደር አድርጉት፣ ተማመኑብን። በስራችን ቆንጆ አድርገን የምንሰራላችሁ፣ በጣም ነው የሚያምረው። አሁን ደግሞ ያመጣውላችሁ እጅግ በጣም ተወዳጅ ዲዛይን። አንዳንድ ዲዛይኖች አያልፍባቸውም እና ይሄ ደግሞ ከማያልፍባቸው አይነት ዲዛይኖች አንዱ ነው። ይሄ ልብስ በጣም ተወዳጅ ልብስ ነው። በጊዜው በጣም ሰርተነዋል። ካሰብከው ከጎንደር ጀምረን በሰማያዊ ከለር፣ ከዛ በቢጫ ስንቀይረው፣ በአረንጓዴ ስንቀይረው፣ በፒንክ ስንቀይረው፣ ስንትን ከለር ቀየር ነው እስካሁን አለ። አሁንም ከስተመርሽ ፎቶ ስለሚልኩ ለምን ፖስት አላደረገውም ብዬ ነው። ይሄ ለሙሽራ እናት ደግሞ እጅግ በጣም ያምራል። እንደ እናት በቃ ግዴታ ልጅሽ መዳር የለብሽም፣ ግን ልጆቻችሁን ድራችሁ አለማችሁን እዩ አይደል። ለእናት ወግ ማድረጉስ ነው ደስ የሚላትና የመጨረሻው ግቡስ ነው እና እንዴት እንደሚያምር ዩት። በጣም ቆንጆ ልብስ ነው። በፒንክ ከለር ነው ይሄ። በቢጫ አለው፣ በግሪን አለው በሰማያዊ ያለው ጥለው ራሱ እንዴት እንደሚያምር፣ በጣም ነው የሚያምረው። ዋጋው አልቆለት በዚህ ሀያ ሺህ ብር ነው። በሌሎቹ ይቀንሷል። በተለይ በመጀመሪያው ፖስት ቀንሷል። በሰማያዊነቱ 14፣ 15 ሺህ ብር ነው የምንሰራው። በጣም ስለተሸመነ፣ እነዚህ ግን ከስንት አንዴ ነው የሚሸመኑት። እንዴት እንደሚያምርዩት ጸድት ብሎ የተሸመነ ነው። በጣም ቆንጆ ልብስ ነው። ማሚዬ ካወደድሽው ቆንጆ አድርጌ ሰርቼ ልክልሻለሁ። ይህ ሁለተኛው ከለር ነው። እንዴት እንደሚያምርዩት ይሁት። ይሄ ደግሞ ጎመኔ በወርቅ ዘብና በቢጫ ነው። ይህ ቆንጆ ነው። ይሄ ዋጋው ማልቆለት ተመሳሳይ ነው። ሀያ ሺህ ብር ነው። እናንተ የሚጠበቀው በምትፈልጉት ከለር አይታችሁ ኦርደር ማድረግ ነው። እንዳልኳችሁ ይሄ ሁኖ ሰማያዊ የተለመደ ከለር እናንተም ስለምታውቁ ብዙ ቪዲዮ ላይ ስለምታዩ ታውቁታላችሁ። በዛኛው 14 ሺህ ብር ደርሷል። እነዚህ ግን በትእዛዝ ነው ብዙ ጊዜ የሚሸመኑት። እንግዲህ ኦርደር አድርጉት በምትፈልጉት ከለር ሰርተን እንልክላችኋለን። ይሄኛው እንደዚሁ የሙሽራ እናቶች ተሰብስበው ማለትም የሙሽራ እና ታክስት ምናምን አለ እህት ምናምን፣ እነሱ ነው። ይሄን ካለር ደግሞ ያስቀየሩኝ ከነሱ የተረፈች ነው። አንድ ልብስ ነው ያለችው። እንዴት እንደሚያምር እዩት። በጣም ነው የሚያምረው። ይሄ ዋጋው አልቆለት 20 ሺህ ብር ነው። ይሄን በትእዛዝ ነው ያሸመንኩላቸው። ቀይ፣ ቢጫ አረንጓዴአረንጓዴ ይህንም ከወደዳችሁት ኦርደር አድርጉት። ቆንጆ አድርጌ ሰርች ይልክላችኋለሁ። ዋጋው ሀያ ሽብር ነው። የንገቱን ስታይል ይሄ ልብስ ቪ ይጠልፍ በሰፊው ያምራል። ለምን ዲዛይን ሙሉ በሙሉ ሲወጣ እጅግ በጣም ቆንጆ የሆነን የሚጠልፍ ብዙ ስለ ሰራ ነው ስለማቀው በምትፈልጉት መልኩ እዛዙን እኛ ሰርታል እንልክላችኋል ስክሪን ላይም የኮመንት የመጀመሪያ ቦታ ላይም የወሰን ስልኮች አሉ ደውሉ እዘዙ ጥንቅቅ አድርገን ሰርተን ባላችሁበት እናደርስላችኋለን ማለት ነው በባለፈው ሳምንትና የዛሬ ሁለት ሳምንት የለቀቅናቸው የወሰን ቪዲዮዎች ካላያችኋቸው ደግሞ እዚህ ጋር ሁለቱም ቪዲዮዎች ተቀምጠዋሉ እያቸው ቆንጆ ቆንጆ አልባሳት የተካተቱባቸው ቪዲዮዎች ናቸው እዚህ ጋር አሉ ተመልከቷቸው ማለት ነው እጅ ጋር ገ እናመሰግናለን ሳምንት እንመለሳለን